በላንፎሮ ወረዳ እየተሰሩ ከሚገኙ በርካታ ስራዎች መካከል የበጋ መስኖ ስራ በስፋት እየተሰራ ይገኛል። ከወረዳችን ከብዙ ስራዎች ይሰራሉ። በአሁኑ ሰዓት እየሰራን ያለነው የመስኖ ስራ ነው። የበጋ መስኖ ስራ እጅግ በጣም በሰፊ እየሰራን ያለነው የቲማቲም ስራዎችን እንሰራለን። በተለየ መልኩ ጡፋ ሀይቅ ላይ በላንፎሮ ተራራ ስር የተተከለው በአርባ ሁለት ነጥብ ስምንት ሄክታር የተንጣለለ የሙዝ ክላስተር አሁን በውስጡ በአጭር ጊዜ የሚደርስ የጎመን ችግኝ አስገብተን ጎመኑ በገበያ የተጠቀለቀ ያለበት ሁኔታ አለና ለሙዝ ምርት ሌላ ቦታ ከመፈለግ ይልቅ በዚሁ ወረዳ ግብይቱንና ምርቱን ተደራሽ ለማድረግ ከቀጣይ ዓመት ወዲህ የሙዝ ምርት ሌላ ቦታ መዳከር ቀርቶ እኛ ጋር ግብይቱም ምርቱም በሰፊ የሚቀርብ መሆኑን ላረጋግጥ ይፈልጋለሁ። እሱም በተቀናጀ መንገድ ከዞኑም ከክልልም ደግፈውን በጣም ላይ ሁሉንም መዋቅር ማመስገን እንፈልጋለን። ዞኑም ክልል ማለት ነው። ዘሩ ነቀር ብለውልን ብዙ ብረው ጥተው እኛ ደግሞ ለውጤታማነቱ ቃን ከለሊት ማህበረሰቡን አሳትፈን ተክተን እየሰራ ነው። አሁን በሚያምር የምርት ብቻ ሳይሆን የቱሪስት ማዕከል ጡፋ ሃይቅ ዳር የቱሪስት ማዕከል እንዲሆን በሰፊ እየሰራ ነውና ይሄን እንዲጎበኙልን እንዲያዩልን ይጋብዛለሁ። አመሰግናለሁ።